ሰላም ጤና ስጥልኝ፣ ተመልካቾቻችን። ሰለሞን ሙልጌታ ካሳ ነኝ። ይህ ሳምንታዩ ቴክ ቶክ ከሰለሞን ጋር በኢቢኤስ ነው። ጠቅላይ ሚኒስትር ውስጥ የታጨቁ ግዙፍ ራእዮች። ከአምስት ዓመታት በፊት ከክቡር ጠቅላይ ሚኒስትር ዐቢይ አሕመድ ጋር በነበረኝ ቃለ ምልልስ ስለ ዲጂታል ኢትዮጵያ ሰፊ የሆነ ራእያቸውን ለሕዝባችን አካፍሎ ነበር በዚሁ ፕሮግራም ላይ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት፣ የቴሌኮም ነጻ ገበያ፣ የሞባይል ገንዘብ፣ የብሔራዊ ዲጂታል መታወቂያ፣ የዲጂታል ኢትዮጵያ ስትራቴጂና ፖሊሲ፣ የስታርትፕ አዋጅ፣ የካፒታል ገበያ ባለሥልጣን እንዲሁም የኢትዮጵያ ኢንቨስትመንት ሆልዲንግ በሙሉ አልነበሩም። አንድ የኤአይ አማካሪ ቢኖሮ አማካሪውን ስም ምን ብለው ይሰይሙታል? ሚኒስትር ኦፍ ዘ ፊቸር ልለው ይችላለሁ። ፍጽሞ እንዲቀየር ቆርጠው እየሰሩ ያሉት ወሳኝ ጉዳይ ምንድን ነው? አይዲያ ሀሳብ በተግባር በዲቮሽን በመስራት ብቻ ነው የሚጨበጠው። ምንድን ነው ኢንስቲቱሽናል ሪፎርም የምንለው? በግብርናው፣ በኢንዱስትሪ አጠቃላይ፣ በኢኮኖሚ በፋይናንሽል ሴክተር ሪፎርሞች አሉ። የእርስዎ አስተዳደር በድፍረት ኢትዮጵያ የቴሌኮም ዘርፍን ለነጻ ገበያ ውድድር ከፍተዋል። በዚህ ሂደት ውስጥ ምን አይነት ተግዳሮት አጋጥሞዎት ነበር? 10 የተሳካ እቅድ ሊባል ይችላል። ለአንድ ነጥብ ሶስት ሚሊዮን ወጣቶች 20 ቢሊየን ብር ገደማ በሞባይል መኒ በፋይናንሻል ኢንክሉዥን አበድሯል። እኛም ሀገር በመጠኑ በድሮን ካርጎ ጀምረናል።